በኢትዮጵያ አዲስ የተከሰተው በሽታ የአምስት ሰዎችን ሕይወት እንዲያልፍ በማድረጉ በሀገራችን ከፍተኛ የሆነ ስጋት መፍጠሩ እየተገለጸ ይገኛል። በአካባቢው የሚገኙ ሰዎች ደግሞ በሞቱባቸው ዘመዶቻቸውና ወዳጆቻቸው የተነሳ ከፍተኛ ሀዘን ላይ ናቸው። ምንድን ነው የተፈጠረው? አዲስ የተከሰተው በሽታስ ምንድን ነው? ምልክቶቹስ እንዴት ያሉ ናቸው ለኢትዮጵያውያንስ እንዴት ያለ ስጋት ሆኗል? በተለይ ደግሞ አሁን ህይወታቸው አለፈ የተባሉት አምስቱ ሰዎች እነማናቸው? የት አካባቢ ነው የሞቱት? ሁሉንም በዝርዝር በዚህ መሰናዶ ላይ እንነግራችኋለን። እንደምናችሁ፣ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናችኋለን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን መረጃዎችን እንዳስሳለን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አደርጋለሁ። ወደ ዝግጅቱ እንሻገር። ተጀመረ ተጀመረ! አዎ ተጀመረ! ሳር ቤት ላይ የቴምር ሪልስቴት አፓርትመንት ሽያጭ ተጀመረ! ሊያውም ከ35 በመቶ ቅናሽ ጋር በአንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ57 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ99 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታ ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሀሳብ የሚረከቡበት እዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቡ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ። በመግቢያችን ላይ ጠቀስ ለማድረግ እንደሞከርኩት በኢትዮጵያ አዲስ የተከሰተው በሽታ በርካቶችን ስጋት ላይ እንደጣለ እየተነገረ ይገኛል። ከዚህ ጋር በተገናኘም የጤና ሚኒስቴር ያወጣውን መግለጫም እንነግራችኋለን። በበሽታው ምክንያት እስካሁን አምስት ሰዎች ሕይወታቸው እንዳለፈ እና ወደ ስምንት የሚሆኑ ሰዎች ደግሞ በበሽታው እንደተጠረጠሩ ነው መረጃው የሚያመላክተው ማለት ነው። በዚህ በሽታ ሳቢያም ህይወታቸው ያለፉት ሰዎች ደግሞ ቤተሰቦቻቸውና ወዳጆቻቸው ከፍተኛ ሀዘን ላይ ናቸው። ይህ በሽታ የተከሰተው በደቡብ ኢትዮጵያ በኩል ጂንካ አካባቢ እንደሆነ ነው ያገኘነው መረጃ የሚያመላክተው። በአካባቢው የሚኖሩ ኢትዮጵያውያንም ከፍተኛ ስጋት ውስጥ ወድቀናል ሲሉ የተፈጠረውን ነገር ለማስረዳትም ይሞክራሉ። በዚህ በሽታ ምክንያት ህይወታቸው ካለፉ ሰዎች መካከል ሁለት ያህሉ በሆስፒታል ውስጥ የሚሰሩ ጠንካራ ዶክተሮች እንደነበሩ ነው የሰማነው። የበርካታ ሰዎችን ህመም ለመፈወስ በከፍተኛ ጥረት ውስጥ ሲኖሩ የነበሩ ምስኪን ዶክተሮች በዚህ ባልታሰበና አዲስ በሆነ በሽታ ምክንያት ህይወታቸው በማለፉ ምን ያህል ኪሳራ ሊሆን እንደሚችል አስቡት። የዚህ በሽታ አደገኛነት በበሽታው የተጠቁ ሰዎችን ከሦስት እስከ አምስት ሰዓት ባለው ጊዜ ህይወታቸው እንደሚያልፍ ነው የጤና ባለሙያዎች እንደተናገሩ ያገኘናቸው መረጃዎች በዝርዝር የሚያስረዱት ቃላቸውን ለቲክቫ ኢትዮጵያም የሰጡ የከተማ ነዋሪዎች ሲናገሩ ሰው ተጨንቆ ነው ያለው ሀዘን እንኳን ለመሄድ ፈርቶም የሚቀርም በድፍረትም የሚሄድም አለም የመረበሽ ስሜት ውስጥ ነው ያለ ነው ሲሉ መናገራቸውን ነው ቲክቫ በመረጃው ያስረዳል። መረጃው እንደሚያመላክተው ከሆነ በዚህ በሽታ ምክንያት ወደ ጅንካ ሆስፒታል ገብተው የነበሩ ሶስት ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን ሁለቱ ደግሞ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ፣ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወታቸው ማለፉን ነው። ስሜ አይጠቀስ ካሉናም በጅንካ ሆስፒታል ከሚሰሩ ሐኪም ለማረጋገጥ ሞክረናል፣ በማለት ቲክቫህ ኢትዮጵያ የዘገበው በጅንካ ሆስፒታል ተኝተው ይታመሙ ከነበሩናም ሪፈር ከተደረጉ ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም እንዲሁ ህይወታቸው ማለፉን ነው የተገለጸው። በዚህ በሽታ ምክንያት በአጠቃላይ አምስት ሰዎች ህይወታቸው ሲያልፍ፣ ታመው ወደ ሆስፒታል የመጡትናም የሞቱት በአንድ ቤተ ክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ ሰዎች ናቸው ሲሉ የጤና ባለሙያዎች መናገራቸው ነው መረጃው የሚያመላክተው። በሆስፒታሉ ይሰሩ የነበሩትና እና ህይወታቸው ያለፈው ዶክተሩና ነርሱም ካለፈው የስራ ባህሪ አንጻር ቀጥተኛ ንክኪ ከሰዎች ጋር ቢኖራቸው የህመማቸው ምክንያት ከንክኪያቸው የተነሳ ነው ብሎ ለማለትም ትንሽ የጠለቀ ማጣራትን የሚጠይቅ መሆኑ የተነገረው፣ ለጊዜው ምልክቶቻቸው ተመሳሳይ መሆኑ ብቻ ሳይሆን አዲስ ወረርሽኝ ነው ለማለትም አያስደፍርም ይላሉም። ታማሚዎቹ ሲመጡ ያሳዩቸው የነበሩት ምልክቶችም የወባ አይነት ምልክት እንደነበሩም፣ አንዳንዶቹም ደም በአፍንጫቸው በመምጣትና ማስቀመጥ ምልክቶችም ያሳዩ ነበር ተብሏል። ከሁለት ሳምንት በፊት አንድ ታማሚ እንዲህ አይነት ምልክቶችን ሲያሳይ ከቆየ በኋላ ወደ ቤቱ ቢመለስም ከዚያ ሰው ጋር ግን በቀጥታ ንክኪ የነበረው ሌላኛው ሰው ግን እንደዛው አይነት ተመሳሳይ የሆነ ምልክት አሳይቶ

የጤና ሚኒስቴር ደግሞ ባወጣው መረጃ መሰረት በአሁኑ ወቅት በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታም መከሰቱን የቅኝት መረጃዎች ያመላከቱ ሲሆን እስካሁን ድረስ በበሽታው ስምንት ሰዎች ተጠርጥረዋል በማለት በመግለጫው ላይ አስረድቷል። በዚህ መሰረት የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እናም የክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭቱን ለመግታትም እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው እየላከ መሆኑን አስረድቷል። በአፍና በአፍንጫ እንዲሁም በሌሎች የሰውነት ክፍሎች ደም መፍሰስ ካለ፣ ትኩሳት፣ ማስቀመጥና ማስመለስ እንዲሁም ሌሎች አይነት ምልክቶች ከተገኙ ወደ 8335 እና 952 ነፃ የስልክ መስመሮች በመደወል ስለ ሁኔታው ሪፖርት ማድረግና መረጃዎችን ማግኘት እንደሚቻል ነው የሚኒስቴሩ መግለጫም የሚያመላክተው። ተጀመረ! ተጀመረ! አዎ ተጀመረ! ሳር ቤት ላይ የቴምር ሪልስቴት አፓርትመንት ሽያጭ ተጀመረ። ሊያውም ከ35 በመቶ ቅናሽ ጋር በአንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሀሳብ የሚረከቡበት እዚህ በተጨማሪ በሐዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀር። ለበለጠ መረጃ ታች ባሉት ስልኮች ይደውሉልን። ቴምር ሪልስቴት ከቤተሰብ በላይ። እጅግ የምንወዳቸው የምናከብራቸው ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። መረጃዎችን አሰባስበን በአንድ ላይ እንዲህ አቀርበንላችኋል። ጌታቸው ላይ ደግሞ አብሬያችሁ ቆይታ አድርጌያለሁ ከመረጃዎቹ ጋር ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ቴሌግራም ላይ ብትጽፉልን በቀጥታ ይደርሰናል። እጅግ እጅግ አድርገን እናመሰግናለን። መልካም ጊዜ ለእናንተ ይሆን።